ሰላም ሰላም፣ እንዴት ናችሁ? ሁላችሁንም በጌታ ሰላም ሰላም እላችኋለሁ። የፍቅር ዓለም የተሰኘው ፕሮግራማችን ደግሞ ጀምሯል። ዛሬ ለተቅዳሜ ነው። እግዚአብሔር በጣም ትልቅ ዕድል እየሰጠን ያለው በጣም እግዚአብሔርን ባርካለሁ። እግዚአብሔርን እጅግ አድርጌ አመሰግናለሁ። ደግሞ ወደፊት እግዚአብሔር ብዙ ነገር እንድናደርግ የዘላለም ፍሬ ማፍራት የምንችልበትን እድል ይሰጠናል። የተሰጠን ጊዜ በተሰጠን እድል ደግሞ መጠቀምና ማፍራት የእኛ ድርሻ ይሆናል ማለት ነው። ጌታ ኢየሱስ ክርስቶስ የተባረከ ይሁን። እግዚአብሔር አባታችን ለዘላለም ብሩክ ይሁን። መንፈስ ቅዱስ የተባረከ ይሁን። እንግዲህ ምዕራፍ ሁለት ብለን ስለ መንፈስ ቅዱስ እየተነጋገርን ነበር። የእግዚአብሔር መንግስት፣ ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናት። ደስታ ናት። በመንፈስ ቅዱስ የሆነ ደስታ ናት የሚለውን በጣም ጥቂት ነገሮችን እየተነጋገርን ያለ ነው። ዛሬ ደግሞ ከሁሉ የሚበልጠው የመንፈስ ቅዱስ ህብረት መሆኑን በጥቂቱ አሳያችኋለው። እንግዲህ መጽሐፍ ቅዱስ የያዛችሁ ሁላችሁም አንደኛ ቆሮንጦስ ሰዎች ምዕራፍ 13 ቁጥር አስራ ሁለት ጀምሮ ያለውን እንመለከታለን። እንደዚህ ይላል፣ ዛሬስ በመስታወት በድንግዝግዝ እንደምናይነን ዛሬ በመስታወት በድንግዝግዝ እንደምናይ ነን በዚያን ጊዜ ግን ፊት ለፊት እናያለን። በዚያ ጊዜ ግን ፊት ለፊት እናያለን። ዛሬስ ከእውቀት ከፍዬ አውቃለሁ። በዚያን ጊዜ ግን እኔ ደግሞ እንደታወቅኩ አውቃለሁ። እንዲህም ከሆነ እምነት ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ከእነዚህም የሚበልጠው ፍቅር ነው ይለናል። ክብር ለእግዚአብሔር ይሁን። እውነት ለመናገር ምናልባት በጣም የሚያስደስት ወይም ደግሞ አንዳንዴ ፖዚሽናችን ስለሚወስነው ብዙ በማወቅ ብዙ ማትረፍ የሚቻል የሚመስላቸው ሰዎች ተስፋ የሚያስቆርጥ አይነት ንግግር ነው። በእርግጥ ጠቢቡ ሰለሞን በመክብብ መጽሐፍ ምዕራፍ 7 ላይ ነገር ምዕራፍ 12 ላይ ነገር ነክቷታል። ምን ይላል? ብዙ መጽሐፍ ማድረግ መጨረሻ የለው እጅግም ምርምር ሰውነትን ታደክማለች ብዙ መጽሐፍ ማንበብ መጨረሻ የለውም እጅግም ደግሞ ምርምር ሰውነትን ያደክማል፣ ይላል እና መጨረሻ ላይ ሲናገር እግዚአብሔርን ፍራ ትዕዛዙንም ጠብቅ፣ ይሄ የሰው ሁለንተና ነው ብሎ ነው የገለጸው። እንግዲህ በምድር ብዙ ጠቢባኖች አሉ። ሰለሞን ከነዛ ጠቢባኖች አንዱ ነው። ምናልባት ለእኛ ዋነኛው ነው ብለን እናምናለን። ምክንያቱም በጣም ብዙ ነገር ብዙ ጥበቦችን በጣም እጅግ በጣም ወሳኝ የሆኑ ጥበቦችን አካፍሎናል። ምክንያቱም የምድር ጥበብ ነው። መጨረሻ ላይ ግን ከንቱ ነው ብሎ ነው ያለን። ስለዚህ ብዙ ማወቅ መልካም ነው። ብዙ ስላወቅን ግን ብዙ ትርፍ አለን ማለት አይደለም። ምንም ቢሆን በህይወት ዘመናችሁ መርሳት የሌለባችሁን የህይወት መልህቅ የሚሆናችሁ ስለ እውቀት እግዚአብሔርን ስለማወቅ እግዚአብሔርን ስለ እግዚአብሔር ቃል ስታስቡ የሚሆናችሁ በጣም መሰረታዊ የሆነ ነገር ነው። ጳውሎስ እዚህ ጋር ያስቀምጠው ዛሬ በመስታወት በድንግዝግዝ እንደምናያለን ጥርት ብሎ የምናየው ነገር የለም። ንጹህ ሆኑ ግልት ቀጥ ብሎ ሁሉም ነገር ግልጽ ሆኖ የምናየው ነገር የለም፣ በመስታወት በድንግዝግዝ እንደምናየው። ኔቨር ፎርጌት ኔቨር፣ በቃ። የሚገርማችሁ ነገር እግዚአብሔር ከጠቢባኖችና ከአዋቂዎች ሰውሮ ይሄንን ለህፃናት የገለጡ። እንግዲህ እግዚአብሔር ለምን ከጠቢባኖችና ከአዋቂዎች ሰውሮ ለህፃናት ሊገልጥ ወሰነ ወይም ፈቀደ ብትሉ፣ ፈለገ አዎ፣ ፍቃድ እንደዚህ ሆኗል። ኢየሱስ ክርስቶስ ነው የተናገረው። ስለዚህ በብዙ ጥበብ ውስጥ አይደለም እግዚአብሔር ያለው፣ በብዙ ማስተዋል ውስጥ በብዙ አዋቂ ነን በሚሉት ሰዎች እውቀት ውስጥ አይደለም እግዚአብሔር ያለው፣ ህፃናት ካ በሞኝነት ውስጥ ነው ያለው። ዛሬ በመስታወት በድንግዝግዝ እንደምናይ የዛን ጊዜ ግን አጥርተን እናያለን። የዛን ጊዜ አጥርተን እናያለን። ዛሬ ከእውቀት ከፍለን እንናገራለን፣ ከእውቀት ከፍለን እናውቃለን። የዛን ጊዜ ግን እኛ በታወቅንበት ልክ ማወቅ እንጀምራለን። ይሄ በጣም ሲሪየስ ጉዳይ ነው። ሰው የሚጠቅመን ትልቁ ቲፕ እዚህ ጋር፣ ዛሬ ከእውቀት ከፍዬ አውቃለሁ፣ በዚያን ጊዜ ግን እኔ ደግሞ እንደታወቅ አውቃለሁ ማለት ዛሬ የምናውቅበት ደረጃ ጌታችን ኢየሱስ ክርስቶስ በሚገለጥበት ከእሱ ጋር ለዘላለም በምንኖርበት ጊዜ ላይ እንድናውቅ የሚያስችለን ምንም አይነት እርዳታ አያደርግልንም። ዛሬ የምናውቃቸው እውቀቶች ዛሬ የተረዳናቸው መረዳቶች ነገ ለምናውቀው እውቀት መሰረት አይደለም ዛሬ ከፍለን ነው የምናውቀው ያወቅነውን ያክል እናውቃለን እዛ ስንደርስ ግን ሁላችንም ፍጹም እውቀት ይኖረናል በእውቀት ልዩነት አይኖርም ማለት ነው አሁን እንደዚህ ካልኳችሁ ምናልባት እስቲ በልባችሁ ይሄ ነገር ቢመጣ ደስ ይለኛል የእውቀት ልዩነት ከሌለ ስንሄድ ሁላችንም እኩል የምናወቅ ከሆነ እዚህ ምድር ላይ በእውቀት ብዙ ማካበቱ መድከሙ ምንድን ነው ትርፉ ብላችሁ ብጠይቁ ምንም ትርፍ የለውም። ከዘላለም አንጻር እውቀቱ በራሱ ማወቃችን እዚህ ምድር ላይ ዘላለም ካ ስንገባ የእግዚአብሔር መንግስቱ ስንገባ የበለጠ እውቀት የተሻለ እውቀት እንዲኖረን አያደርግም። እዛ ሁላችንም የምናውቀው በታወቅንበት እግዚአብሔር እኛም በሚያውቀልን እኛም እግዚአብሔርን እናውቃለን። ዊትሚስ ፍጹም እውቀት ይኖረናል። ስለዚህ እውቀቱ ለምንድን ነው የሚለውን እየነገረን ነው። በጣም ደስ የሚል መሰረት እያስቀመጠልን፣ ሃሌሉያ ምናለ እንዲህ ከሆነ አለ እውቀት የሚሻር ከሆነ ፍጹም የሆነውን እውቀት የምናውቅ ከሆነ ዛሬ በመስታወት በድንግዝግዝ እያየን ነው። ነገ ግን ኢየሱስ ሲመጣ ግልጥ አድርገን ፊት ለፊት የምናይ ከሆነ እምነት፣ ተስፋና ፍቅር ጸንተው የሚኖሩ ነገሮች ናቸው። ስለዚህ እውቀት አይደለም ጸንተው የሚኖሩ። እውቀት ስላችሁ እኛ የምናውቀው እውቀት አይደለም ጸንተው የሚኖሩ እዚህ ምድር ላይ ያወቅናቸው ነገሮች አይደለም ጸንተው የሚኖሩት። እዚህ ምድር ላይ የተረዳናቸው ነገሮች አይደለም ጸንተው የሚኖሩት። እንደውም ፍጹም የሆነው ሲመጣ ተከፍሎ የነበረው ይሻራል ያለው ጸንቶ አይኖርም። ትንቢት ይሻራል፣ ልሳን ይቀራል። አይገርምም። እምነት ግን ጸንቶ ይኖራል፣ ተስፋ ግን ጸንቶ ይኖራል፣ ፍቅር ግን ጸንቶ ይኖራል ጸንተው የሚኖሩ ነገሮች ናቸው። ስለዚህ እምነትህ፣ ተስፋ ፍቅርህ ጸንቶ ይኖራል። ከነዚህ ግን የሚበልጥ ነገር አለ። ፍቅር ይበልጣል። ስለዚህ ምንድን ነው እያለ ያለው የምታውቀው እውቀት አሁን እያወቅ ያለው አሁን እየተረዳ ያለውን አሁን እየገባ ያለው ነገር ለእምነትህ ካልሆነ ለተስፋ ካልሆነ ለፍቅርህ ካልሆነ ከንቱ ነው እያለ አይጠቅም። እውቀቱ አይደለም የሚጸነው እምነትህ ነው የሚጸነው። እውቀቱ አይደለም የሚጸነው ተስፋ ነው የሚጸነው። እውቀቱ አይደለም የሚጸነው፣ ፍቅርህ ግን ይጸናል። ማወቅህ ለእምነትህ ማወቅህ ለተስፋ ማወቅህ ለፍቅርህ ካልሆነ አይጠቅምህ አይጠቅምም። ለእምነት የሚሆን ዕውቀት ሁሉን ባግበሰበሰ ነው አይደለም? ለተስፋ የሚሆን ዕውቀት ሁሉን ማግበሰበሰ አይደለም። አንድ አይነት ዕውቀት ነው ያለው። በሁሉ ቦታ የምታገኟቸው ዕውቀቶች አንድ አይነት ናቸው። መረዳቶቹስ አንድ አይነት ናቸው አይደለም? ሁሉ እንደገባው እንደተረዳው እንደተገለጠለት ያሳያል። አንደርስታንድ እኛ ልንለውጠው የማንችለው ነገር አለ። መሰረቱን ከተመሰረተው መሰረት በቀር ማንም ሰው ማንም ሰው ሊመሰርት አይችልም። በዚያ ላይ ግን እንዴት እንዲያንጽ ይጠንቀቅ ይላል። ለምን በአገዳ ማነጽ ይቻላል ይላል። በአገዳ ማነጽ ይቻላል፣ በእንጨት ማነጽ ይቻላል፣ በከበረ ድንጋይ፣ በወርቅ ማነጽ ይቻላል። የእያንዳንዱ ስራ መጨረሻ ላይ ነው የሚፈተን ስለዚህ በማነስ ደረጃ የገባውን ያስተምር፣ ግን ለእምነት ይሁን። የትኛውም የገባውን ያስተምር፣ ግን ለተስፋ ይሁን። ማንም ሰው የተረዳውን ያስተምር፣ ነገር ግን ለምን ይሁን? ለፍቅር ይሁን። ለእምነትህ ካልሆነ ለተስፋ ካልሆነ ለፍቅር ካልሆነ እንድታምን ካላደረገ ተስፋ እንዲጸና ካላደረገ በፍቅር እንድትደክም ካላደረገ አይጠቅምህም። አሁን አንዳንዴ እኔ አሁን ብዙ እውቀቶች አሉ፣ ማለት የማውቃቸው ነገሮች አሉ። ጳውሎስ ስለ ጌታዬ እውቀት ሁሉን እንደ ጉድፍ እቆጥራለሁ ብዙ ነገር የማውቃቸው ነገር ግን አይጠቅም። ፍቅር ላይ ስመጣ፣ እምነት ላይ ስመጣ፣ ተስፋ ላይ ስመጣ አይጠቅመኝም። ካልጠቀመኝ ምን ይሰራል? ምንም አያደርግልህም። እንደ ጉድፍ እቆጥረዋለሁ፣ እንደ ቆሻሻ ነው እምቆጥረዋለሁ። አዎ ከሁሉ ስለሚበልጠው ስለ ጌታዬ ስለ ኢየሱስ ክርስቶስ እውቀት ሁሉን እንደ ጉድፍ ቆጥራለሁ። ቆሻሻ ሆኖብኛል፣ ንጽህናዬን አጥቻለሁ። የተነገረኝን እንደ ልቤ እንዳልቀበል መሰናክል የሆነብኝ አስቸግሮኛል። ቆሻሻ ነው አለ፣ ያሰናክለኛል አለ ለምን የጌታ እውቀት እኮ ራሱን ይቻላል። ሊቻለ ንጹህ ምንም አልጠቀመኝም። መማቃቸው እውቀቶች ለእምነቴ ካልሆነ ለተስፋዬ ካልሆነ እኛ በነገራችን የመጨረሻ ሚስኪንነታችን የሚጠቅመንን አለማወቃችን ብዙ ሰው ብዙ ነገር ያደርጋል። የምታደርገው ነገር ለራስህ እንደሆነ ሰው ቢያስተው ያው እንደ አባት ብዙ አባቶች ይመክራሉ እንዲያደርጉ እንዲያታደርጉ። የሚደንቀኝ በሰው ህይወት ውስጥ ያዩት አንድ አስገራሚ ነገር ሰው ከሚጠቅመው ነገር ይልቅ ለጊዜው ለጊዜያዊ ደስታ ለጊዜው ደስታ የሚሰጠውን ነገር ነው የሚፈልገው። ለጊዜው ለዛች ሰዓት የሚጠቅመው መስሎ ከታየው ካስደሰተው ያደርገዋል። የሚጠቅመው ነው ያደረግ። ደካሞች የእውነት ለተሰጠንለት ነገር ባሪያ ነው የምንሆኑ። ምንም በቃም። የሚደንቀኝ ነገር ሰው ለተሰጠለት ለዛ ባሪያ ነው ይላሉ። ባሪያ ነው የምንሆኑ ከተሰጠንለት፣ ምንም በቃ። ስለዚህ አለ ስለ ስጋችሁ ድካም እላለሁ አለ ሮሜ ስድስት ላይ ስለ ስጋችሁ ስጋችሁ ደካማ ስለሆነ የሆነ ነገር ላይ የራሳችሁን ሰጣችሁት፣ በቃ ባሪያ ነው ምን ስለ ሰውነታችሁ ድካም እላለሁ። ያኔ በዛኛው ዘመን ሰውነታችሁን ለኃጢአት ለአመፅ የጦር ዕቃ አድርጋችሁ እንዳቀረባችሁት አሁንም የጽድቅ የጦር ዕቃ አድርጋችሁ አቅርቡት። በቃ ስጋህን ካቀረብክለት፣ ላቀረብክለት ባሪያ ነው የሚሆነው። የጽድቅ ባሪያ ትሆናለህ። ለጽድቅ ለጽድቅ ራስን ከሰጠው የሚከብድ ነገር ጽድቅ አለማድረግ ነው። በጣም ደካማ ደካማ ነን። ደካማ ስለሆንን ነው የምንወስናቸውን ውሳኔ መጠንቀቅ ያለብን ለምን? የማይሆን ውሳኔ ከወሰን ጭልጥ ብለህ ትሄዳለህ። በጣም ነው የምናሳስበው። የሚጠቅመን ነገር አለ እዚህ ጋር። ለእምነትህ ካልሆነ ለፍቅርህ ካልሆነ ለተስፋ ካልሆነ ተወግን። እዚ ጋር ደግሞ ፍቅር ይበልጣል አለ። ዩሲ ረጅም ጊዜ በተለያየ ይጠቅመኛል ብለህ በምታስባቸው በአንዳንድ ጉዳዮችና ነገሮች ላይ ጊዜ ከምታሳልፍ ከመንፈስ ቅዱስ ጋር ጊዜ አሳልፍ። ብላሳል ሊደብር ይችላል። ቁጭ ብለህ ስልክ ልታይ ስትል ዝም ብሎ ትዝ ይበል እስቲ ሄጄ ከመንፈስ ቅዱስ ጋር ጊዜ ላሳልፍ። ግባ ምን እላለሁ ማለት ምን ይባል? ሰው ስታገኝ ምን ትላለህ? ከሰው ጋር አብረህ ስቶ የአንዳንዴ ወሬ ይመጣልኛል። አንዳንዴ ያው ዝም እንላ እኮ ይሂድና ዝም በል። የእውነት እኔ በጌታ ፊት ነው የምነግራቸው። ምናልባት በጥቂቱ ሰላሳ ደቂያ አንድ ሰዓት ዝም ልል ይችላሉ። እምለው ነገር ጸጥላል። የእውነት ታንሼ ነው የምወጣው እኔ። እግዚአብሔር በእውነት ጌታ ይባረክ። በጣም ነው እግዚአብሔርን የምባርከው። እሱ ጋር ልሂድ ብዬ ስለሄድኩ ብቻ ዝምታው ራሱ የሚያንጽ ነገር አለ። መውራት መጮ አይደለም። ኮሚዩኒየን ኦፍ ሆሊ ስፒሪት ብሎ ይነገረ የመንፈስ ቅዱስ ህብረተ አብሮ ብሆን ጀስት ቢንግ ቱጌዘር ትሬመንደስ የሆነ ሪዛልት ያመጣል። ጀስት ቢንግ ቱጌዘር ዝም ብሎ መሆን ብቻ ከዛ በኋላ ዩ ሃቭ ኖ አይዲያ እዚያ የምትሆናቸው ነገሮች አብረው ስትሆን። ሁን ጸልይ ስትባል የሆነ ሃይማኖት የፈጠረብህ ምሽግ ሊኖር ይችላል። ጸልይ ማለት ገብተም ግሬት ማን ኦፍ ጋድ ፕሮፌት ቲቪ ጆሹዋ አንድ ጊዜ ምን እንዳለ ታውቃላችሁ? ቲቪ ጆሹዋ በጣም በጣም በጣም የሚደንቅ ሰምታይምስ አለ ምናለ፣ ይህንን ቀደም ብዬ በሰማሆን፣ ያልኩት የእውነት ነው የምላቸው ቢያንስ ዝም ብዬ ከሚከሰኝ ከሚኮንነኝ ነገር ነፃ ወጣ ነበር። ምን እምለው ይጠፋኝና ዝም ብዬ ቆይቼ ተነስቼ የምወጣበት ጊዜ አለ። ማ አንዳንዴ ትላልቅ እንደዚህ የእግዚአብሔር ሰዎች የሚያወሩት ነገር ቴንስ ነው፣ አቅም ይሰጣል። እኔ ስነግርህ አሌሉያ፣ እንደዛ ነው። አም ቴሊንግ ዩ በእውነት ነው የምነግራችሁ፣ በእውነት የእውነት ነው የምላችሁ። ዝም ብለህ ቆይ ስታይ የሚገርማችሁ አንድ በጣም የሚደንቀኝን ነገር ልንገራችሁ። በጣም የምታውቁት መዝሙረ ዳዊት 91 መዝሙረ ዳዊት ምዕራፍ 91 በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ይላል። በልዑል መጠጊያ እንግሊዝኛው ይገርመኛል መጠጊያ የሚለውን አማርኛው የአማርኛው ይ የ1954ቱ ትርጉም ሲተረጎም ከኪንግ ጀምስ ቨርዥኑ ነው የተተረጎመው። ግን ያው አንዳንዶቹን ወደ እብራይስጡና ወደ ግሪኩም ሄደዋልና ምን ይለዋል ዋልሴሌቬኒያስ ሻላ በልዑል አምላክ ሚስጥራዊ the sacred place፣ ሲሉ the sacred place of the most high፣ የት ነው ያለው? አንዳንዴ ደስ ይለኝ ነበር። የት ነው ያለው? ኢየሱስ ነው የነገረን የት እንደሆነ። ኢየሱስ ግልጥ አረጉ ወይ? እግዚአብሔር ስሙ ይባረክ። በእውነት ተረከው። ማለት አንዳንዴ የሆነ ቦታ ይመስልህና ትፈልግ ይሆናል።

ለስኩቫኒታአቴራስ ኢየሱስ ነው የነገረ ምን አለ አንተ ግን ስትጸልይ አለ ን ዩ አንተ ግን ስትጸልይ ልክ ግብዞች እንደሚያደርጉት ሰው እንዲያያቸው በአደባባይ ፊት ሰዎች በተሰበሰቡበት ቦታ እንደሚጸልይ አትጸልይ እንደሱ ከጸለይክ ዋጋህን እዛው ትቀበላለህ ምክንያቱም ዋጋ ሰው እንዲያይ ብለህ ስለሆነ እዛ ጋ እያደረግ ያለው

ኢንተር ቱ ዩ ክሎዜት ነው የሚለው። ሞደርን አድርገው ሲተረጉምት፣ ማለት እልፍኝ የሆነ ድብቅ ያለ ቦታ፣ ማንም የማያይ ቦታ፣ አንተና እግዚአብሔር ብቻ የምታወሩበት ቦታ ግባ፣ በሬን ዝጋና አለ ራከሳላባያ በስውር ለሚያይህ እግዚአብሔር ጸ ሴክሬት ፕሌስ ኦፍ ሞስታ ት ኢንዮር ላይፍ በአንተ ህይወት ውስጥ የእግዚአብሔር ድብቅ ቦታ ማለት ሚስጥራዊ ቦታ ማለት ተለይተህ ሰው የማያውቀው ቦታ አይደለም። ኖ ሰው የማያየህ ቦታ ዝግት አድርገህ በርህን አውራት፣ ስፒክ ቱ ሂም። በስውር ያያል ማለት ሲያይህ ካታየውም ግን እያየህ ነው። ሀሌሉያ።

ምናልባት ስገባ ሰዎች ሊጸልይ ነው ይገቡ ሊሉ ይችላሉ ያው ኦብቪየስሊ ስለምታደርገው አጠገብ ያሉ ሰዎች ሊያሉ ይችላሉ ሰው ልትጸልይ እንደገባህ አይወቅ አይደለም ግን ስትጸልይ አይክ ዝጋ ወደ እልፍኝ ግባ ዝጋ በርህን ክሎዝ ዚሮ ዳው ዝጋ እኮ ያው ስልክን መዝጋት ሊሆን ይችላል በርህን መዝጋት ነው ዲስትራክት የሚያደርግህን ነገሮች ሁሉ መዝጋት ነው በቃ አሁን you are speaking to him ከሱ ጋር ያው ከእግዚአብሔር ጋር ነው ኮሚኒኬት እያደረግን። ትልቅ ሰው እንኳን ስታወራ እኮ ዲስትራክሽን አቮይድ ታደርጋለህ። ይበልጣላል። አየህ ብዙ ከማንበብ አም ቴሊንግ ዩ ብዙ ከማንበብ ብዙ ከመስማት ብዙ ከእሱ ጋር አብረት ማድረግ፣ ለምን ጥቂት ሰምተህ ብሰማሃት ወክ ማድረግ ይሻላል፣ ብዙ ሰምተህ ጥቂት ወክ ከማድረግ ጥቂት ሰምተህ ብዙ ወግ ማድረግ ይሻላል ከንቱ ነው የምታደርገው ነገር ነው ወደ እግዚአብሔር ስትቀርብ ምን ያህል ሰማክ ምን ያህል አወክ አይደለም የሚለው ምን ያህል ተመላለስክ በስጋ የተደረገውን ስለ ጌታ ያወቅከውን እውቀት አይደለም በብድራት ከእግዚአብሔር ዘንድ የምትቀበለው ኖ በስጋ ያደረግከውን ነው በብድራት የምትቀበለው። ስለዚህ ለእምነትህ ካልሆነ ቴሊንግዩ አጌን፣ ንጌን፣ ንጌን ለተስፋ ካልሆነ ለፍቅር ካልሆነ ሊቪት ጀስት ሊቪት ቶ ኢየሱስ ያድናል። ምን በለው ተወው። ጌታችን እንኳን እኮ መጨረሻ ላይ ምንድን ነው ያለው? ፍየሎችና በገኞችን በጎችን በቀኝና በግራ ያስቀምጣል። በጎቹን በቀኝ፣ ፍየሎቹን በግራ ያደርግና በጎቹን እናንተ ስለኔ ብዙ ሰምታችኋል፣ እናንተ ስለኔ ብዙ አጥንታችኋል፣ እናንተ ስለኔ ብዙ ለማወቅ ብዙ ተራራ ብዙ ሸለቆ ወርዳችኋል፣ አላል? አይገርምም። አላለም፣ አላለም፣ አላለም። ምን አለ ተርብ ያብልተኛል። The act of faith የእምነት ስራ። The act of faith የእምነትህ ስራ የእምነትህ ስራ። የእምነት ጋር ስትመጣ ስራ ነው። ተስፋ ጋር መጽናትህ ነው። በስራ መጽናትህ ነው። የምታደርገው ነገር ደጋግመህም ለማድረግ የሚያስፈልግህ እምነት አይደለም ለማድረግ ነው እምነት የሚያስፈልግህ ለማድረግ እምነት ነው የሚያስፈልግህ ደጋግመህ ለማድረግ ግን እምነት አይደለም የሚያስፈልግህ ተስፋ ነው ሆፕ እግዚአብሔር ያዘሰን ለማድረግ ዩ ኒድ ፌል እግዚአብሔር ያለህን ደጋግመህ ለማድረግ ግን ዩ ኒድ እግዚአብሔር ያለህን ደጋግመህ ስታደርግ በማይመችም ሁኔታ እንድታደርገው ዩ ኒድ ላቭ ዋው! ሰው የምታውቀው ለእምነትህ ካልሆነ፣ ለተስፋ ካልሆነ፣ እምታውቀው ጌታ ያለህን ለማድረግ ካልሆነ፣ እምታውቀው ጌታ ያለህን ስታደርግ ደጋግመ ለማድረግ ካልሆነ፣ እምታውቀው ጌታ ያለህን ስታደርግ ደጋግመ ስታደርግ በማይመችም ሁኔታ እንድታደርግ የማያደርግ ከሆነ ከንቱ። ስለዚህ ለእሱ ብዙ እውቀት ያስፈልጋል ነው አባቶቻችን የእኛ አባቶች አሁን የቅርብ አባቶቻችን በኢትዮጵያ ውስጥ ብዙ እውቀት ኖሯቸው አይደለም፣ ብዙ ስራ ይሰሩት ነው ኖ አይደለም። ቢሆን ጥሩ ነበር፣ ግን አይ፣ ሰው የሚሻለው ፍቅር ይበልጣል፣ አለ ያለው ቴክ ታይም፣ ቴክ ሲሪየስ ታይም ል በእግዚአብሔር ሚስጥራዊ ቦታ ጋር ጊዜ ውሰድ፣ ቴክ ታም እልፍኝ ውስጥ ግባ። ይበልጣል፣ እሱ ሃሌሉያ፣ ይበልጣል። በጣም ብዙ ሪዛልት ማየት ትጀምራለህ፣ ቢሊቭ ሚ። ወደፊት ደግሞ እዛ ስትቆዩ ምን ማድረግ ስላለባችሁ ነገር ጥቂት ነገሮችን ነግራችኋለሁ። ጌታ ኢየሱስ የተባረ እጸልይላችሁ እግዚአብሔር በጸጋ ይባርካችሁ፣ ጸጋን ያብዛላችሁ፣ ጸጋን ያብዛላችሁ፣ በጌታ በኢየሱስ ክርስቶስም ጸጋ ይብዛላችሁ። በሕይወታችሁ የእምነት ኃይል እንዲጨምር ነው ይጸልያለሁ። በጌታ በኢየሱስ ክርስቶስም ባወቃችሁት መመላለስ የምትችሉበትን ጥበብ በዚህ እውቀት ባችሁ ላይ የጸና ይሆን በኢየሱስ ክርስቶስ ስም የኃጢአት ኃይል፣ የበሽታ ኃይል፣ ደግሞ የድህነት ኃይል ከሕይወታችሁ ላይ ይመታ፣ በኢየሱስ ስም ይመታ። የጠላት ኃይል በኢየሱስ ስም፣ ያወቃችሁትን እንዳትኖሩ የሚያደርጋችሁ በጌታ በኢየሱስ ስም መታሁት። በኢየሱስ ስም ዩ ከሚያስጨንቃችሁ ነገር ነፃ ናችሁ። ማድረግ ያለባችሁን እያወቃችሁ ማድረግ እያቃታችሁ ቁጭ ካላችሁበት ነገር ነፃ ወጣችሁ። ከዚህ በኋላ እንደ እምነታችሁ እንደ እውቀታችሁ ትመላለሳላችሁ። ጸጋ በዝቶላችኋል እንጂ ጌታ የባርካችሁ። በሚቀጥለው ቅድም ያልኳችሁን አስተምራችኋለሁ። እስከዛው ድረስ የጌታችን ኢየሱስ ክርስቶስ ጸጋ እግዚአብሔር አብ ፍቅር፣ ደግሞ የመንፈስ ቅዱስ ኅብረት ከሁላችንም ጋር ይሁን። አሜን።